ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮችን ከሰባት ወር ጀምሮ ላሉ ህጻናት ክብደት ለመጨመር የሚረዳቸውን የምግብ አይነት ነው አብረን እየሰራን የምናየው። የሚያስፈልጉ ነገሮች እንቁላል የተቀቀለ ግማሽ ነው የምንጠቀመው። እንዲሁም ብሮኮሊና ካሮት ገንፈል አድርገን ወይም ደግሞ ስቲም አድርገን እናዘጋጃለን። እንዲሁ አትክልቱን ስንቀቅል በጣም በስሎ ይዘቱን እንዳያጣብን ጥንቃቄ ማድረግ ያስፈልገናል። በአንድ ላይ አድርገን እነዚህ ነገሮች በደንብ እንፈጨዋለን። ከሰባት ወር ጀምሮ ላሉ ህፃናት ነው የምንሰጠው። ክብደታቸውን ለመጨመር በጣም ነው የሚረዳው። ቀስ እያልን እያለማመድን እንሰጣቸዋለን ማለት ነው። ካሮት እና ብሮኮሊን የቀቀልኩበትን ውሃን ጨምርና አንድ ላይ እንፈጨዋለን። በትንሹ እያደረግን አንድ ማንኪያ ሁለት ማንኪያ እያረግን እናለማመዳቸዋለን። ሰባት ወር ከሞላቸው በኋላ ነው ይህ ምግብ ብንሰጥ የሚመረጠው። ውፍረቱ እንግዲህ ይህን ይመስላል። በጣም ወፍራም ወፍራም አይደለም። ከወፈረ አይወስዱልንም። እንደዚህ አድርገን እንግዲህ ከሰባት ወር ጀምሮ ላሉ ህፃናት ብንሰጣቸው ክብደታቸውን ለመጨመር ይጠቅሟቸዋል ማለት ነው። እኔ ለልጄ ያዘጋጀሁት ነው። ይጠቅማቸዋል ብዬ ስላሰብኩ ነው። ስለተከታተላችሁ ከልብ አመሰግናለሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።